ሩቅ የምታራምድ መስላ ቅርብ ጉድጓድ የምትምስከንቱ አለው እያሉ የሚጠፉባት ኖርኩ ሲሉ የሚያልፉባት ልቤን ብሎ ወደ ሆስፒታል ያመራው ኮሜዲያን ወንድወሰን ማረፉ ተሰምቷል። አርቲስት ወንድወሰን አውራሪስ ከዚህ ዓለም ድካም ማረፉም ተነግሯል። በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ በኮሜዲው የሚዋመስክ ስማቸውን በደማቅ ቀለም ካጻፉ ኮሜዲያን መካከል አንዱ ነው። ብዙዎች ሲተውንም ሲቀልድም አብዝተው ይወዱታል። አንዳንዶች ደግሞ ኖርማል ወሬም ሲያወራ ያዝናናል ሲሉ ምስክርነት የሚሰጡ ተሰጥቶለታል በሙያው ኮሜዲያን ብቻም አይደለም፣ ፊልሞች ላይ መድረኮች ላይም ይተውናል። የተለዩ ኩነቶችንም መድረክ ይመራል። ስታንዳፕ ኮሜዲን ሲሰራም ጎበዝ ነው። ወንድወሰን ገና ልጅ እያለው ለደረጀና ለሀብቴ የኮሜዲ ጽሑፎችን ጽፎ ያቀርብላቸው እንደነበርም ይናገራል። ውልደቱ ጃን ሜዳ አካባቢ ሲሆን እድገቱ ደግሞ አዋሪ አካባቢ እንደሆነም ተነግሯል። ኮሜዲያን ወንድወሰን አውራሪስ የመጀመሪያ ደረጃ ትምህርቱን የተማረው ንጋት ኮከብ ትምህርት ቤት ሲሆን የሁለተኛ ደረጃ ትምህርቱን ደግሞ ምስራቅ አጠቃላይ ትምህርት ቤት አጠናቋል። በተለያዩ የሙያ መስኮችና ዲፕሎማዎች አሉት። ኮሜዲያን ወንድወሰን አውራሪስ በሙያ ባልደረቦቹ ዘንድ እጅግ የሚወደድና የሚደነቅ አርቲስት ነው። ኮሜዲያን ወንድወሰን አውራሪስ ባለትዳርና የአንዲት ቆንጆ ሴት ልጅ አባት ነው። አርቲስቱ ከቅርብ ጊዜ ወዲህ የህመም ስሜት ይሰማው እንደነበረ ሲነገር ተሰምቷል። ወንድወሰን ትናንት የጤና ሁኔታውን በተመለከተ ቼክአፕ ለማድረግ ሄዶ ባልታሰበ ሁኔታ ህይወቱ ማለፉ ተሰምቷል። ይህም ዜና የኪነ ጥበቡን ቤተሰብ እጅግ ያሳዘነና ያስደነገጠ ሆኗል። ሁልጊዜ የሚጠራትና ከአፉ የማትጠፋው ብቸኛ ሴት ልጁም የአባቷን ህልፈት ማመን እንዳቃታት ሲነገር በርካቶች የሀዘን መልዕክታቸውንም ያጋሩ ይገኛል። ትናንት አይቸዋለው እኮ ምን አገኘው እንላለን የሞት ጠላትነትን እየረሳን ኮሜዲያን ወንድወሰን አውራሪስ በድንገተኛ ህመም ከዚህ አለም በሞት ተለይቷል በማለት ሀዘኑን የገለጸው እሸቱ ገለቱ ነው ከጥበባዊ የጭውውትና የኮሜዲ ስራዎቹ ጎን ለጎን ወንድወሰን በተለያዩ ዓለማዊና መንፈሳዊ ድጋፍ ማሰባሰቢያ የበጎ ፍቃድ ስራዎች ላይ አለውላችሁ የሚል ነበር በቅርቡ እንደውም ለተመሳሳይ የመንፈሳዊ ድጋፍ ማሰባሰቢያ አገልግሎት ወደ ድሬዳዋ በተወጠነ ጉዞ አንዱ የተጓዥ ቡድን አባል ሆኖ ለጉዞው የአውሮፕላን ትኬት ተቆርጦለት ነበር በቅርቡ በኤቤስ ቴሌቪዥን ላይ ቀርቦ እኛ አካባቢ ሞት በዝቷል በ15 ቀን ውስጥ ብቻ 11 ሰው ሞቷል አምላክ ሰላሙን ያምጣልን ብሎ የተመኘበትን አስተያየቱን ሳዳምጥ ምን ታይቶት ይሆናስ ብሎኛል እሱ 12 ተኛ ኃላፊ ሆነ። የአንዲት ሴት ልጅ አባት የሆነው ወንድወሰን ልቤን ብሎ ሆስፒታል ደርሶ ብዙም ሳይቆይ ህልፈቱ ሆኗል። እኛ የሰው ልጆች የልደታችንን ቀን እንጂ መሄጃችንን የማናውቅ ምስኪን ነን። ተወልደን ለደስታው በገንፎ አቀባበል ሲደረግልን፣ በአካል ስናልፍ ለሐዘኑ ደግሞ በንፍሮ እንዘከራለን። እናም ከገንፎ እስከ ንፍሮ ያሉትን የወጣ ውረድ እንክርታ አመታቶችን ወይም እድሜያችንን ማናችንን ማወቅ አይደለም መገመትም አንችልም። ለነገሩ የምንሸኝበት ቀን እንቆቅልሽ መሆኑ አንዱ የህይወት ውበት ሳይደል፣ የሞት ቀንን ብናውቅ ኖሮ እንደ ነፍሰ ጡር በጭንቀት ተወጥረን በቀን ቆጠራ እንጠመዳል ነበር። ከእኛ ሞት በኋላ የሞት ሰልፍ ለመጠበቅ የሚቆዩና ሀውልታችንን የሚያሰሩንና የህይወት ታሪካችንን የህይወት ታሪካችንን በቀብሩ ቀን ጽፈው የሚያነቡት ናቸው የሚያውቁት ስንሞት እኛ ማ የራሳችንን ዘካሪ ጽሁፍ ለማንበብ እንኳን ቀና ማለት የማንችል ምስኪነን። ወንድሜ ነፍስ በሰላም ትረፍ፣ ቤተሰቦችና ወዳጆችም መጽናናትን ያድልልን ሲል ሀሳቡን አስፍሯል። እጅግ አሳዛኝ ሀዘን ሲል ሀሳቡን ያጋራው ደግሞ እስክንድር አበበ ነው። ኮሜዲያን ወንድወሰን አውራሪስ በድንገተኛ ህመም ህይወቱ ማለፉ ተሰምቷል። እውነት በጣም ልብ ይሰብራል፣ አዝኛ አለው። ለረጅም ጊዜ በመልካምና በትናንሽ ችግሮችም ቢሆን በጓደኝነትና በወንድምነት ቆይተናል። ወንድወሰን በርካታ የኮሜዲ ስራዎችና በፊልሞች ላይ በመተወን ታዋቂ ነበር። በጣም ተጫዋችና ትሑት አርቲስት ወንድም አጣን። ለአንድ ሴት ልጁና ለቤተሰቦቹ ለወዳጆቹ መጽናናት እንመኛለሁ። ነፍስን በአጸደ ገነት ያኖረው በቅዱሳን ጻድቃን ሰማዕታት እቅፍ ያኖርልን ነፍስ ይማር ወንድሜ በማለት ሀሳቡን አስፍሯል። በርካቶችም በኮሜዲያን ወንድወሰን ድንገተኛ ህልፈት የተሰማቸውን ሀዘን እያጋሩ ለቤተሰቡም መጽናናትን እየተመኙ ይገኛል። ውድ የሰርከቱ ቤተሰቦች እኛም በኮሜዲያኑ ድንገተኛ ህልፈት የተሰማንን ሀዘን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ በያላችሁበት ሰላም